እንደፈካ ቤታችን ውስጥ ያለው የእግዚአብሔር ፍቅር ስሙ የተመሰገነው። አሜን ብሉ፣ እንጂ ስሙ የተመሰገነው አሁን እዚህ ላይ አብራራላችሁ አልፈልግማል ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እና ለቅዱስ ጳውሎስ ሁላችሁም ከኔ ጋር ብሉ። ዘመናትን በፈጠረበት ሆኖ በልጁ በኩል ሆኖ በዚህ ዘመን መጨረሻ ለምንገኝ ነገኝ ለእኛ ተናገረን። ምንም በፈጠረበት ዘመናትን ዓለማትን በፈጠረበት በቃሉ በልጁ በኩል በማን በእግዚአብሔር ወልድ በልጁ በኩል በዚህ ንቅላቂ ዘመን መጨረሻ ለምንገኝ ለእኛ ተናገረን ማን የተናገረን እግዚአብሔር በማን በኩል በልጁ ማብራሪያ በሆነው በልጁ በኩል ተናገረ ምን ብሎ የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትእዛዜ ይህች ናት ትእዛዜ ይህች ናት ሪትም ነቢያት ቤት ነው አሁን እዚህ ጋር መደምደሚያ ሐሳቤ የጠፋብን ጌጣችን ማንዋልኳችሁ ፍቅር ነው የትኛው ፍቅር እግዚአብሔርን የመወደጃ ፍቅር አይደለም ወደርክም ጠላህም አማራጭ የለም ልትወደው ልታፈቅረው ትችላለህ ምርጫ አለ አሁን ግን እንደ ኦርቶዶክሳዊነታችን የሚጠበቅብን አንድ ፍቅር አለ እሱ ምንድን ነው የባልንጀራ ፍቅር ይኖርልን እግዚአብሔር የባልንጀራ ፍቅር ለሁላችን ይስተናል አሜን በርስቲ ከኔ ጋር ደስ ይበላችሁ የሚለው ቋንቋ የባልንጀራ ፍቅር ሲገኝብን ነው። ሶስት ጥቅሶች ብቻ ላንብብላችሁና ትምህርት ላብቃ ላጠናቅላችሁ። ባልንጀራን በተመለከተ የማርቆስ ወንጌል ምዕራፍ 12 ቁጥር ሰላሳ ሶስት ላይ እንዲህ ይላል። ባልንጀራን አለ ሲውላችሁ ማናልኳችሁ እንደራስ መውደድ አለ ከሚቀርቡ መስዋዕቶች ሁሉ የሚበልጥ መስዋዕት ነው አለ በዶይ ቃል ባልንጀራን በሩሲ እንደራስ መውደድ ከሚቀርቡ መስዋዕት ሁሉ በሩሲ የሚበልጥ መስዋዕት ነው። በሙሉ ኪዳን ለጊዜው ሰይጣን የተቦት የጊደር ዮሐንስ መስዋዕት ተሰውቷል ግን የአዳምን በደል ሊሰርዝ አልቻለም። አሁን እዚህ ጋር የተነገረው ብዙ መስዋዕቶች ቀርበዋል። ባልንጀራን ከመውደድ የበለጠ ግን አይደለም። እንደራስ መውደድ ከሚቀርቡ ከጊዜ መስዋዕቶች፣ ከገንዘብ መስዋዕቶች፣ ከጉልበት መስዋዕቶች የባልንጀራ ፍቅር ምን ይላል? ይበልጣል። ይሄን ደስታ ምንሳተፈው በባልንጀራ መካከል ፍቅር ይዘን ስንገኝ ነው በአንደኛ ዮሐንሱ መልእክት በምዕራፍ አራት ቁጥር 20 እስከ 21 ደግሞ ሲናገር ዮሐንሱ ምን አለ? እንዲህ አለ። ሁላችሁም ተናገሩ፣ ከኔ ጋር ሐሳባችሁን ሰለቋቸም እግዚአብሔርን እወዳለሁ እያለ በሉ። አቤት፣ አረ ይሰማኝ። ማንን እወዳለሁ እያለ? በምኑ በአፉ ድገሙልኝ። እግዚአብሔርን እወዳለሁ እያለ በሉ? ወንድሙን የሚጠላ ሐሰተኛ ነው፣ በሉ ምን አይነት ሰው ነው ሐሰተኛ ነው። ቀጥሎ አሁንም ያየውን ወንድሙን በሉ እስኪ፣ የማይወድ ያላየውን እግዚአብሔርን በሉ እስኪ፣ ማንን አልኳችሁ ድገሙን፣ ማንን አልኳችሁ ሊወደው በሉ እስኪ፣ እግዚአብሔር የሚወድ ግን በሉ ወንድሙን ደግሞ እንዲወድ በሉ ይህች ትእዛዝ በሉ ስ ከእርሱ ናት። ከማናት አለ ከባለቤቱ፣ በእርሱ ናት። ምን ብሎ በልጁ በኩል በዘመን መጨረሻ ምን ብሎ ተናገረ? አዘዘን ምን ብሎ እኔ እንደወደድኳችሁ እርስ በእርሳችሁ ተዋዱ። ትእዛዜ ይህች ናት። ምን አለ ሲደመድም ዮሐንስ ሲመሰክር ትእዛዙ በእርሱ ዘንድ ናት። የመጣው አእምሮ ፈልቆ አእምሮ ጨምቆ ያመጣው ሳይሆን በመጽሐፍ የተብራራ በልጁ በኩል አለምን ለዓለም የተናገረበት ልዩ የፍቅር መግለጫ ነው። በዚህ በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ ደግሞ እንዲላል በሉ ከኔ ጋር ባልንጀራውን በሉ ሲ በምን ይኖራል፣ በምን ይኖራል ዲገም በምን ይኖራል፣ እንቅፋትም ማያገኘው ማለት ነው። ምን ያገኘው ዛሬ ከእንቅፋት ለመትረፍ ትፈልጋላችሁ? የባልንጀራ ፍቅር እግዚአብሔር ይስጣችሁ። ከጨለማውን ለመውጣት ትፈልጋላችሁ? የባልንጀራ ፍቅር እግዚአብሔር ያደራችሁ ባልንጀራውን የሚኖር የሚሆን በምን ይኖራል፣ በብርሃን ምን አያገኘው እንቅፋት አያገኘውም። እግዚአብሔር እንቅፋትን ያስወግድላችሁ። እና በዚህ በአሁንም በራ ዮሐንስ ምዕራፍ 10 ቁጥር 19 ላይ ለባልንጀራ እንጂ ለራሳችሁ አው አታዳሉ አለ። ለባልንጀራችሁ እንጂ ለማን አታዳሉ? ለራስ ማዳላት እኔ ልጥገብ እኔ ልራብ አይደለም እኔ ልጥገብ እኔ መቼ እኔ ጥሩ መኪና ላሽከርክር ወንድሜ የምንጣፍ ላይ ይንከባለል ወንድሜ ይንከራተት ወንድሜ ሰላም ይጣ እኔ ይመቼን ብላችሁ ለራሳችሁ አታደሉ፣ ለባልንጀራችሁ አዳሉ ይላል። እግዚአብሔር የተጸጋ ሰጥቶናልና በመጽሐፍ እንደተነገረው ከእኔ ጋር ደስ ይበላችሁ ብላ ይቺ ሴት አስረኛ ወንጌጥ አግኝታ እንደተደሰተች እኔና እናንተም የጠፋብን የባልንጀራ ፍቅር ነውና ይህን ፍቅር አግኝተን በመካከላችን የጠፋው ነገር ተገኝቶ የተራራቀው አካል ተቀራርቦ በሀሳብ ብልጫ አምነን ሀገርን ማሳደግ ቤተክርስቲያን መጠበቅ እያንዳንዳችን ድርሻ ነውእና ለሁላችንም የእግዚአብሔር ሰላም ከሁላችን ጋር ይሁንልን። ደስታችንን እግዚአብሔር ስደርብ ያድርግልን። የባልንጀራ ፍቅር እንደደረባቸው ጥለጣ ላይ ይደርብላቸው ደርብላችሁ እንደደረብ ነው ከአባ እግዚአብሔር ከአባውንም አሁን ፍቅር ከአባ ያጎናጽፈን። ባልንጀራ ጠልታችሁ እኔነት እንዳይሰለጥን አደራላችኋለሁ። በመጽሐፍ እንደተነገረን ሰማዕትነት ያለ ባልንጀራ ፍቅር ዋጋ የለውም። ብዙ ቋንቋ ማወቅ ያለ ባልንጀራ ፍቅር ዋጋ የለውም። ብዙ ትምህርት መማር የዓለም ዕውቀት መቅሰብ ያለ ባልንጀራ ፍቅር ዋጋ የለውም። ሃይማኖተኛ መባል ያለ ባልንጀራ ፍቅር ዋጋ የለውም። ዋጋ ከሌለው ሃይማኖት፣ ዋጋ ከሌለው ቋንቋ፣ ዋጋ ከሌለው በጎ አድራጎት፣ የተራበ ማብራ፣ የተጠማ ማጠጣ፣ ከዚህ ተግባር ዋጋ ከሌለው ለቤተ ክርስቲያን ለሃይማኖት መስዋዕትነት መክፈል ያለ ባልንጀራ ፍቅር ምንም ሊሳካ አይችልምና፣ የጠፋው ከሀገራችን የጠፋው ከቤተ ክርስቲያናችን፣ በባልንጀሮች መካከል የባልንጀራ ፍቅር ገመዱን አልቷልና፣ ገመዱን ጠበቅ አድርገን ይዘን እንደዚህ ሴት ጌጤን አግኝቻለሁ እና ምን ይበላችሁ ደስ ይበላችሁ የሚለውን የምስራች ዜና እንዲያሰማን የእግዚአብሔር አምላካችን ቸርነት የእናታችን የወላዲታ አምላክ የቅድስት ድንግል ማርያም የቀደመ ቃል ኪዳን ምልጃና ጸሎት በእኔም በእናንተ በላይ ለዘላ አለም አድሮ ይኖርልን ፊደል ምን በቃላት በጎደለ አምላክ ቅዱሳን ሞልቶ ይቀበልልን። በሰላም አምላካችን አነሳስቶ ያለ ምንም ቆሽታ በሰላም ስላስፈጸምን የሰላሙ ጌታ የሰላሙ አለቃ ስኖና ክብር ምስጋና ለተወደደ ስሙ ለእርሱ ይሁንልን። ፍጻሜያችን ያሳምርልን። ከፍ አድርጋችሁ በጭብጨባ በእልልታ ለመከርን ላስተማርን ለገሰትን ለአባቶቻችን አምላክ ያልተቋረጠ ጭብጨባ ከፍ አድርጋችሁ፣ ከፍ ከፍ በደምብ አድርጋችሁ አመስግኑ ይገባል ለማለት ያክል ነው። በጣም አመሰግናችኋለሁ። ጊዜያችሁ ሁሉ የተባረከ ይሁን። ምሽታችሁን እግዚአብሔር የያዕቆብ ሌሊት ያድርግላችሁ። ይቆየን፣ አመሰግናለሁ። እስኪ ሌሊቱን አሁን እንደገና ደመቅ አድርጋችሁ እግዚአብሔርን አመስግኑ። ያንሳል ያንሳል። መናን ሞቅ አድርጋችሁ አመስግኑት እግዚአብሔር በድጋሚ ቃለዎት ያሰማልን ቃለዎት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን መድኃኒዓለም ይባርክልን። በሚገባ የኔና የእናንተ የሚሆንን ስንቅ ወይንም የተዘጋጀልን ምግብ በደንብ አድርገው መግብ ይሆናል። በድጋሜ እልል ብላቸው አመስግኑልን፣ በማይቋረጥ እልልታ። እንግዲህ ስማቸውም ንጉሥ ነው በመድረኩም ላይ ነግሰውበት ነው ያመሹ። ለእኔ እና ለእናንተ በሚመጥን መልኩ ንግስናቸውን በተለየ መልኩ ነው ያስተማሩና በድጋሚ አመስግኑ ለመመረን ሀብታም ቢዘራ ቢዘራ ቢዘራ ያልቅበትን ምክንያቱም ከማቴዎስ አነስተው አንስተው ስካራዮንስ ሌሎችን መጻየት በዚያው ልክ እየተረተሩ እየተረጎሙ እያመሰጠሩ መግበውናልና በድጋሚ ለመምህራችን ቃለ ሕይወት ያሰማልን። ያገልግሎት ዘመናቸውን መድኃኔዓለም ይባርክልን። ይህ ጉባኤ እንዲሳካ እንዲከናወን፣ እንደዚህ እኛ ደምቀን ፕሮግራሙን ያዘጋጁ ወይንም ድግሱን የደገሱልን እንድታመሰግሉን እንፈልጋለን። የደሩን ሰበካ ጉባኤ የደብሩን ዋና ጸሐፊ እስከ እሳቸው ታች ያሉትን እንዲሁም መጋቢ ሃይማኖት መምህር ብሩክን ለዚህ ጉባኤ መሳካት ትልቁን ሚና የተጫወቱ እነሱ ናቸው፣ እና አመስግኑ። ለምእመናን ያንሳል፣ ምስጋናቸው ያንሳል። በደንብ አመስግኑ። ምክንያቱም ሰው ለእናንተ በዚያው ሰው ድግስ ይደግሳል። ሰበካ ጉባኤው ደገሰ ስብከተ ወንጌሉ ደገሰ። የደብሩ ሰራተኞች በአጠቃላይ ከማበረካናቱ ጋር ደገሱ የእግዚአብሔርን ቃል እናንተ ደግሞ መጣቸው ተመግባቸውና እግዚአብሔርን በድጋሚ አመስግኖ ተልልብላቸው። ምመኘው ቀን ቢኖር ይሄ ነው የእናንተ መምጣት። ምንመኘው ቀን የእናንተ መምጣት ነው። እንደዚህ እናንተ የምትመጡ ከሆነ ሰብካ ጉባኤው ሁልጊዜ ጊዜ ለእናንተ የወንጌልን ድግስ ለማዘጋጀት ምንም ችግር የለበትም። በዚህ ልክ ደግሞ ለወንጌል አገልግሎት የምትረባረቡ ምዕመናና ምዕመናት ጠንክሩ። ምክንያቱም የመገባችሁት ይህንን ህዝብ ነው የመገበቻ ነብስ ነው ነውና ያተረፋችሁት። በዚህ ልክ ነገም ከነገ በኋላ ከሰበካ ጉባኤው ጎን በመቆም ከስብከተ ወንጌሉ ጎን በመቆም ይህንን ህዝብ እንድንመግበው ነብሱን እንድናተርፈው ነ።